ማክሰኞ ጁን 10 2025። ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሚ። የዛሬው ርዕሳችን የሚሆነው ከመለኮት ጋር ያለን ህብረት ይላል። እርሱ ሰላማችን ነውና፤ ሁለቱን ያዋሐደ በአዋጅ የተናገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳውን በስጋ ያፈረሰ ኤፌሶን 2፥14-15። እስከምናውቀው ድረስ፣ መላእክት ለዘላለም ይኖራሉ። ይሁን እንጂ ያላቸው ህይወት የዘላለም ህይወት አይደለም። የመለኮት ተፈጥሯዊና ህላዌ ወይም ህልውና ባህሪያት የላቸውም። ለዚያም ነው ከእግዚአብሔር ጋር እውነተኛ ህብረት ሊኖራቸው ያልቻለው። ብቸኛ ከመለኮት ጋር ህብረት እንድናደርግ የተጠራን፣ በክርስቶስ አዲስ ፍጥረት የሆንን እኛ ብቻ ነን። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። አንደኛ ቆሮንቶስ 19። ከመላእክት ለምን እንደምንለያያችሁ? ከኢየሱስ ክርስቶስ ጋር ህብረት ውስጥ ገብተናል። የህይወቱ፣ ክብሩ እና ተፈጥሮ ተባባሪዎች ወይም ተካፋዮች ሆነናል። በእውነትም፣ መጽሐፍ ቅዱስ ከእርሱ ጋር አብሮ ወራሾች እንድንሆን ወዳደረገን ወደዚህ አይነት ግንኙነት እርሱ እንዳመጣን ይነግረናል ሮሜ 8፥17። እንዴት ያለ የተባረከ እውነታ ነው! በዚህ ህብረት ውስጥ እጅግ ልዩ የሆነ ነገር አለ። ወደ እግዚአብሔር ስፍራ ከመቅረብ ወይም ከእግዚአብሔር ጋር ወዳጅ ከመሆን የበለጠ ጥልቅ ነው ከእርሱ ጋር በሚኖረን ህብረት ውስጥ በጣም አስፈላጊው ገጽታ ነው፣ እናም ይህንን በዮሐንስ 14፥10 ውስጥ እናገኘዋለን። በዚህ ክፍል፣ ጌታ ኢየሱስ ከደቀ መዛሙርቱ አንዱ ለሆነው ፊልጶስ፣ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፤ ነገር ግን በእኔ የሚኖረው አብ እርሱ ሥራውን ይሠራል ብሎታል። ይህንን ጥቅስ ከተረዳችሁ፣ ስለ ሕይወታችሁ ሁሉም ነገር ተስተካክሏል። ኢየሱስ በእኔ የሚኖረውን አብን ሲል ማንን እያመላከተ ነው? እያመላከተ የነበረው መንፈስ ቅዱስን ነው። ዛሬ በእናንተ ውስጥ የሚኖረው ያው መንፈስ ቅዱስ ነው፣ በእናንተ የሚኖረው አብ እርሱ ነው። አንደኛ ቆሮንቶስ 3፥16 ሲናገር የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ይላል። መጽሐፍ ቅዱስ በአንደኛ ዮሐንስ 1፥3 ላይ ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ያለው ለምን እንደሆነ አሁን መረዳት ትችላላችሁ። የክርስትና ትልቁ ገጽታ ከመለኮት ጋር ያለን አንድነትና ህብረት ነው። ሃሌሉያ! የዛሬውን አጭር ጸሎት ውድ አባት ሆይ፣ ሐሴትን ስለማደርግበት ስለጸጋህ፣ ስለፍቅርህና የመንፈስ ቅዱስ ህብረት አመሰግንሃለሁ። ከአንተ ጋር የማልነጣጠልና የመለኮታዊ ተፈጥሮ ተካፋይ ስላደረከኝ አመሰግንሃለሁ። በውስጤ ለሚኖረውና የህይወቴን ሁኔታዎች ከፍጹም ፍቃድህ ጋር ለማስማማት ለሚያቀናጀው ለመንፈስ ቅዱስ ሙሉ በሙሉ እገዛለሁ። ዛሬና ሁልጊዜ ከአንተ ጋር አንድ መሆኔን በመገንዘብ እመላለሳለሁ። በኢየሱስ ስም፣ አሜን። ለተጨማሪ ጥናት አንደኛ ቆሮንቶስ 1:9 የዮሐንስ ወንጌል 14:10 አንደኛ ቆሮንቶስ 6:17 ተባረካችኋል